አንድነትና የእርስ በርስ ግንኙነትን ማጠናከር ዓላማው ባደረገው መርሃ ግብር ላይ መልእክት ያስተላለፉት የማዕከላዊ ኢትዮጵያ ክልል የሲኮ መንዶ ተወላጆች አስተባባሪ አበብ ፊደሞ እንዳሉት የህዝብ ለህዝብ ግንኙነትን ማጠናከር የባህልና ቋንቋ ትስስርን ከማጎልበትም ባለፈ የተለያዩ የልማት ስራዎችን ለማፋጠንና ተጠቃሚነትንም ለማረጋገጥ አጋዥ ነው። በሀገሪቱ አለመግባባቶችን ወደ ተሻለ ሀሳብ ለማምጣት የህዝብ ለህዝብ ግንኙነት ስራዎች ተጠናክሮ መቀጠል እንዳለበትም አስረድተዋል። አገራችን በአንድነት በሲኮማንዶ ያለው ህዝብ መንግሥትን እየደገፋ ልማትን እየሰራ ብልጽግናን እየደገፋ ወደፊት ለመጓዝ የጀመረን ጉዞ እንቀጥላለን። የደረሰው ለዚህ ደግሞ እንድንደር ሲረዳ እግዚአብሔር ሆኖ ከእንግዲህ ባለው ሲኮማንዶ ከላይና ከታች ያለው ህዝብ አንድ ሆንን እስከ መጨረሻ ለመቀጠል ነው የጀመረ ነው። የህዝብ ለህዝብ ግንኙነት አስተባባሪ ኮሚቴ የህዝብ ግንኙነት ዘርፍ ኃላፊ አቶ ሰለፈ ጡሚሶ በበኩላቸው እንዳሉት የፕሮግራሙ ዋና ዓላማ አንድነትን፣ አብሮነትንና ወንድማማችነትን በህዝብ ለህዝብ ግንኙነት ለማጠናከር ነው ብለዋል። ከዚህም በተጨማሪ ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊና ባህላዊ ሴቶችን በማጎልበት ከመንግስት ጎን በመሆን በልማት ተሳትፎ የበኩላቸውን ለመወጣት እንደሆነም አንስተዋል። ሰው ከአንድነት ከዛ በላይ ሲሆን ወይም ብዙ ሲሆን ብዙ ነገሮችን ማድረግ ይችላል። ከዛ አንጻር እነዚህ ወንድማማቾች እነዚህ የአንድ አባት ልጆች ከያሉበት ተገናኝተው አንድ ላይ መሆናቸው ለአካባቢ ያለው ፋይዳ ኢኮኖሚካሊ ፖለቲካሊ ሶሻሊ ብዙ ግንኙነቶችን ሊፈጥር ይችላል። በመርሃ ግብሩ ላይ የተገኙት የኦሮሚያ ክልላዊ መንግስት ተወካይና የኦሮሚያ ስቴት ዩኒቨርሲቲ ምክትል ፕሬዚዳንት ዶክተር ሙለታ ሁሴን በበኩላቸው የኦሮሚያ ክልል በርካታ ብሔር ብሔረሰቦችና ህዝቦች የሚኖሩበት ክልል መሆኑን ጠቁመው የህዝቦች አንድነትና ፍቅር እንዲጠናከር በባህልና ቋንቋ እድገት ላይ በትኩረት መስራት ይገባል ብለዋል። የህዝብ ለህዝብ ግንኙነት እንዲጠናከርና ባህልና ቋንቋቸው እንዲጎለብት ከፍተኛ ከፍተኛ የትምህርት ተቋማትም በትኩረት ሊሰሩ እንደሚገባ ተናግረዋል። በየደረጃ ያሉ የመንግስት አመራሮችም ጭምር፣ ከአገር ሽማግሌዎችም ጭምር፣ የሃይማኖት አባቶችም ጭምር ይሄ ጥንካሬው ትስስር ተጠናክሮ ወደ ፊድ እንዲሄድ ቢሰሩ ተጋግዞ ቢሰሩ በተለያይ መጀመሪያ እንዳልከው በፓናል ግናት ቢጠናከር በሪሰርች ሪሰርች ተሰርቶ ይህ ሪሰርች ቢታተም በሚዲያ በሚዲያ ሲል እዚህ ኢንተርቪው ብቻ ወስዶ ብቻ ሳይሆን ወደ ተግባር ቢቀየር ከዚህ የላቀ ማየት እንችላለን የሚል ሰምናለ። የሌሞ ወረዳ ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ አዳነ ከበደ የህዝቦች አንድነትንና የልማት ተጠቃሚነትን ማጠናከር የብልጽግና ፓርቲ አንዱ ተግባር ነው ብለዋል። ወጣቶች እርስ በእርስ ከመገፋፋት እና አንድነትን የሚሸረሽሩ ጉዳ ጉዳዮችን በመለየት ልማትን በሚያፋጥኑ ተግባራት ላይ መሳተፍ እንደሚኖርባቸውም አስገንዝበዋል። ህዝብ ከህዝብ ጋር ያለው ግንኙነትን በማጠናከር በተለያዩ አካባቢዎች ላይ ያሉ ተበታትኖ ያሉ የቤተሰብ ክፍሎችን አንድ ላይ በማቀናጃት ህዝብ ላይ የሚያተኩር ፓርቲያችን ህዝብን አንድ በማድረግ በማቀናጃት ፓርቲያችን ውጤታማ እንዲሆን በህዝብም ላይ በሰውም ላይ ስለሚያተኩር ሰዎችን አንድ ላይ የተበታትኖ አለሁ በኦሮሚያ ያሉ ባርሲ የተለያዩ ቦታዎች ላይ ያሉ ሰዎችን እንዲ እያገናኙ ሰዎች እየተዋወቁ አንድ ላይ እየሰሩ የወደፊት ስራንም በአንድ ላይ በጋራ ለማስኬድ እየተዘጋጁና እየ የሚታወቁ መሄድ ባለው ጉዳይ ላይ ይህ የፓርቲያችን አንዱም ትልቁ ተልእኮም ነው። የሀዲያ ዞን ባህልና ቱሪዝም መምሪያ ኃላፊ አቶ መስፍን ቦጋለ በበኩላቸው የህዝብ ለህዝብ ግንኙነትን ማጠናከር ለባህልና ቋንቋ እድገት አስተዋጽኦ ከማድረጉም ባሻገር የልማት ተሳታፊነትና ተጠቃሚነትን ለማረጋገጥም ወሳኝ መሆኑን ተናግረዋል። እዚህ የህዝብ ለህዝብ ትስስር እንዲኛ ባህል የሚወሰዱ ነገሮች አሉ። ከባህል አንጻር ለምሳሌ በየትኛም አካባቢ ላይ ያለው ባህል በኢትዮጵያ ውስጥ አሁን ባለንበት ነባራዊ ሁኔታ ባህሎች አንዱ የቱሪዝም ምንጭ ናቸው። ፕሮግራሙ ተሳታፊ የነበሩ የህብረተሰብ ክፍሎች በሰጡት አስተያየትም በሀገሪቱ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ተጠቃሚነትን ለማረጋገጥና ባህላዊ ሴቶችንም እውን ለማድረግ የህዝብ ለህዝብ ግንኙነት ወሳኝ መሆኑን ተናግረዋል። በፕሮግራሙ ላይ ከማዕከላዊ ኢትዮጵያ ክልል፣ ከኦሮሚያ ክልል፣ ከሶማሌ ክልል፣ ከሶማሌላንድ፣ ከደቡብ አፍሪካና በሌሎችም ክልሎች የሚገኙ የተለያዩ የህብረተሰብ ክፍሎች ተሳታፊ ሆነዋል።